በአዲስ አዲስ መልኩ አገር ሽቶ ከሰሞኑ በከፍተኛ ሁኔታ እየጨመረ የሚገኘውና መነጋገሪያ የሆነው የጥቁር ገበያ የምንዛሬ ዋጋና እንዲሁም ከባንኮች ጋር ያለው የምንዛሬ ዋጋ ግብግብ ግብ በዛሬው ዕለት በምን አይነት ሁኔታ ላይ ይገኛል? የጥቁር ገበያ የምንዛሬ ዋጋ ጨመረ ወይንስ ቀነሰ? በንግድ ባንክ ስንት እየተዘረዘረ ይገኛል? ከፍተኛ ክፍያ እየከፈለ የሚገኘው ባንክ የትኛው ባንክ ነው? አሰላሙ አሌይኩም ወረህመቱላሂ ወበረካቱና የተከበራችሁ የኡስሚ ቢዝሬት የዩቱብ ቻናል ቤተሰቦች፣ አድማጭ ተመልካቾቻችን በመላው ዓለም ትገኙ ሁሉ ከያላችሁበት ቦታ ሰላም መልካሙን እየተመኘው መግቢያ ላይ እንደጠቀስኩላችሁ የአስራት ሀገራትን የጥቁር ገበያ ምንዛሬ ዋጋ ዝርዝርና የዋጋ ተመንን እነግራችኋለሁ። ማለትም ከዚህ በፊት የአስራት ሀገራትን መረጃ ነበር የምሰጣችሁ። በዛሬ ሁለት ሁለት መረጃዎችን ጭማሪ አድርጌያለሁ። ማለትም የሳውዝ አፍሪካን ራንድ እና የኳታር ሪያልን በተመለከተ አብሬ የምነግራችሁ ይሆናል። በንግድ ባንክ ስንት ይዘረዘራል? ከፍተኛውን ክፍያ የሚሰጠው ባንክ የትኛው ባንክ ነው? በቀጥታ ወደ ገደለው ቪዲዮችን ላይክ ላይክ ማድረጋችሁን አትርሱ። አዲስ ከሆናችሁ ሰብስክራይብ ያደረጋችሁ የዶል ምልክቱን ተጫኑ። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም ነው። ወቅታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 100 የአሜሪካን ዶላር 17100 ብር እንደሚሸጥ እና አንድ የአሜሪካን ዶላር 171 ብር እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ጽ ላይ ያገኘ ነው መረጃ ያመለክታል። በንግድ ባንክ አንድ የአሜሪካን ዶላር 147 ብር ከ91 ሳንቲም በመዘርዘር ላይ ይገኛል። በአዋሽ ባንክ አንድ የአሜሪካን ዶላር 148 ብር ከ12 ሳንቲም፣ እንዲሁም በዳሽን ባንክ አንድ የአሜሪካን ዶላር 148 ብር ከ06 ሳንቲም እንዲሁም ከፍተኛውን ክፍያ እየሰጠ የሚገኘው ባንክ ሂጅራ ባንክ አንድ የአሜሪካን ዶላር 149 ብር ከ31 ሳንቲም በመዘርዘር ላይ ይገኛል። የጥቁር ገበያ የምንዛሬ ዋጋ ከትላንትናው ጋር ስናነጻጸረው በተወሰነ ሳንቲም ቅናሽ አሳይቷል። የባንኮች የምንዛሬ ዋጋ ምንም አይነት ጭማሪም ቅናሽም አላሳየም። ዩሮን እናስከትላለን። 100 ዩሮ ወቅታዊ ጥቁር ገበያ መረጃ እንደሚያመለክተው ከሆነ 19948 ብር እንደሚሸጥና 1 ዩሮ 199 ብር ከ48 ሳንቲም እየተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። በመቀጠል የምናየው ዩሮን በተመለከተ በንግድ ባንክ 172 ብር ከ23 በመዘርዘር ላይ ይገኛል። በአዋሽ ባንክ 171 ከ73 በመዘርዘር ላይ ይገኛል። እንዲሁም በዳሽን ባንክ 171 ከ75 እና ህጅራ ባንክ 171 ብር ከ97 በመዘርዘር ላይ ይገኛል። ዩሮን በተመለከተ የስዊዝ ፍራንክ እናስከትላለን። 100 የስዊዝ ፍራንክ በጥቁር ገበያ 21496 ብር እንደሚሸጥ እና አንድ የስዊዝ ፍራንክ 214 ብር ከ96 ሳንቲም የተሸጠ እንደሚገኝ ከጥቁር ገበያ አደረገ ጽላ ያገኘነው መረጃ ያመለክታል። የስዊዝ ፍራንክን በተመለከተ በንግድ ባንክ 182 ብር ከ88 ሳንቲም በመዘርዘር ላይ ይገኛል። እንዲሁም በአዋሽ ባንክ አንድ የስዊዝ ፍራንክ 176 ብር ከ92 ሳንቲም በመዘርዘር ላይ ይገኛል። በዳሽን ባንክ አንድ የስዊዝ ፍራንክ 168 ብር ከ56 ሳንቲም በመዘርዘር ላይ ይገኛል። መቀጠል ካናዳን ዶላር እናስተውላለን። 100 ካናዳን ዶላር 12323 ብር እንደምሸጥና 1 ካናዳን ዶላር 123 ብር ከ23 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ መለክታል። የአውሳን ዶላር እናያለን። 100 የአውሳን ዶላር 11319 ብር እንደምሸጥና 1 የአውሳን ዶላር 113 ብር ከ19 ሳንቲም እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያና የጥቁር ገበያ መረጃ የሚዘግበው ድረገጽ የኢትዮጵያን ብላክ ማርኬት ዳትኮም በቤቱ አስነብቧል። ፓውንድ ስተርሊንግ እናስከትላለን 100 ፓውንድ ስተርሊንግ 22677 ብር እንድንሸጥና 1 ፓውንድ ስተርሊንግ 226 ብር ከ77 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። ፓውንድ ስተርሊንግን በተመለከተ በንግድ ባንክ 192 ብር ከ48 ሳንቲም በመዘርዘር ላይ ይገኛል። በአዋሽ ባንክ 197 ብር ከ01 እንዲሁም በዳሽን ባንክ 1 የፓውንድ ሰርሊንግ 199 ከ89 በመዘርዘር ላይ ይገኛል። በሂጅራ ባንክ አንድ የፓውንድ ሰርሊንግ 197 ብር ከ28 በመዘርዘር ላይ ይገኛል። በመቀጠል የምናየው በአለማችን በምንዛሬ መጠኗ አንደኛ ደረጃ ላይ የተቀመጠችውና አንድ መቶ ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት የመጀመሪያውን ቦታ ይዛ ተቀምጣለች ኩዌት። በዚህም 100 የኩዌት ዲናር 55872 ብር እንደሚሸጥና አንድ የኩዌት ዲናር 558 ብር ከ72 ሳንቲም በመሸጥ ላይ ይገኛል በመቀጠል የምናየው የኢማራቶችን ዲርሃም በተመለከተ ነው 100 የኢማራቶች ዲርሃም 4664 ብር እንደሚሸጥና አንድ የኢማራቶች ዲርሃም 46 ብር ከ64 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ መለክታል በንግድ ባንክ የኢማራቶችን ዲርሃም በተመለከተ ስንት እየተዘረዘረ ይገኛል የሚለውን ስንመለከት 40 ብር ከ28 ሳንቲም በመዘርዘር ላይ ይገኛል በአዋሽ ባንክ 43 ብር ከ33 በመዘርዘር ላይ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ ሂጅራ ባንክ አንድ የኢማራቶችን ዲርሃም 43 ብር ከ80 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው የሳዑዲ ሪያልን በተመለከተ ነው። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 100 የሳዑዲ ሪያል 4565 ብር እንደሚሸጥና ና እንደ ሳዑዲ ሪያል 45 ብር ከ65 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ አንዴ ሳዑዲ ሪያል 39 ብር 44 ሳንቲም በመዘርዘር ላይ ይገኛል። እንዲሁም በአዋሽ ባንክ 42 ብር 40 ሳንቲም እየተዘረዘረ ይገኛል። በሂጅራ ባንክ አንድ የሳዑዲ ሪያል 42 ብር 35 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው ጆርዳን ዲናር በተመለከተ ነው። 100 የጆርዳን ዲናር 24137 ብር እንደሚሸጥ እና አንድ የጆርዳን ዲናር 241 ብር 37 ሳንቲም በመሸጥ ላይ ይገኛል። በመቀጠል የባህሬን ዲናርን ስናይ 100 የባህሬን ዲናር 45397 ብር እንደሚሸጥና አንድ የባህሬን ዲናር 453 ብር 2 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ መለክታል። በመቀጠል የጆርዳን ዲናርን ስንመለከት 100 የጆርዳን ዲናር 24137 ብር እየተዘረዘረ ይገኛል። በመቀጠል የኦማን ሪያልን ስናይ 100 የኦማን ሪያል 44499 ብር እንደሚሸጥ እና አንድ የኦማን ሪያል 444 ብር ከ99 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘ ነው መረጃ ያመለክታል። በመቀጠል የምናየው የኢንዲያን ሩቢን በተመለከተ ነው። የኢንዲያን ሩቢን አንድ ብር ከ93 ሳንቲም እየተዘረዘረ እንደሚገኝና 100 የኢንዲያን ሩቢን 193 ብር እየተዘረዘረ እንደሚገኝ ነው መረጃው የሚያሳየው። በመቀጠል የሳውዝ አፍሪካን ራንድ እናያለን። አንድ የሳውዝ አፍሪካን ራንድ 8 ብር ከ94 ሳንቲም በመዘርዘር ላይ ይገኛል። እንዲሁም የኳታር ሪያልን እናስከትላለን። 100 የኳታር ሪያል 4201 ብር እንደምንሸጥና አንድ የኳታር ሪያል 42 ብር ከ01 ሳንቲም የተሸጠ እንደሚገኝ የሶስቱን አይሜን የሁለቱን ሀገራቶች በተመለከተ ማለትም የሳውዝ አፍሪካን ራንድንና እንዲሁም የኳታሪያልን በተመለከተ የመረጃ ምንጫችን ጎግል ላይን ያገኘ ነው። ነገር ግን ሌሎች የጥቁር ገበያ መረጃዎችን በተመለከተ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ ያገኘ ነው ወይም ያሰፈረውን መረጃ ነው ያካፈል ናችሁ። ቪዲዮችን ላይክ፣ ሼር ማድረጋችሁን አትርሱ። ሀሳብ አስታችሁን ኮመንት ላይ አስቀምጡልን። ምንንጨምር ምንንቀንስ ምንናስተካክል ወይንም ደግሞ ጥያቄ ካላችሁ ከምንዛሬ ጋር በተያያዘ ኮመንት ላይ አስቀምጡልኝ። እስከሆናችሁ ደግሞ ዘርፈ ብዙ የሆኑ ስራዎችን የምንሰራበትን የዩትዩብ ቻናል ሰብስክራይብ አድርጋችሁ የደወል ምልክቱን መጫን አትርሱ። ለሀገራችን ሰላም መልካሙን ተመኘን። ወሰላሙ አለይኩም ወረህመቱላህ ወበረካቱ።